ውድ ተከታታዮቻችን የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አባውራዎች እንደሚነሱ ገለጸ። ከአውሮፓ ውጪ በመመረጥ የካቶሊክ ቤተ ክርስቲያንን በመምራት የመጀመሪያው የሆኑት ሊቀጳጳስ ፍራንሲስ በ88 ዓመታቸው አርፈዋል።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 2500 አባወራዎች እንደሚነሱ ገለጸ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ እንደተናገሩት ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ የአየር ማረፊያ በሚቀጥለው ዓመት ኅዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ሥራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በኅዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀናባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎቶች መስጫዎችን እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑን እና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል ያሉት ስራ አስፈጻሚው በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል ብለዋል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ሊጠናቀቃል ተብሎ ይጠበቃል ብለዋል። ለአመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ሥራዎች ሲከናወኑ ቢቆይም በአመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126,190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት 100 ሺህ ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኙም ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ78 ቢሊዮን ዶላር ስምምነት ተፈራርመዋል። አየር መንገዱ ሥራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ አገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ አገራት ከፍተኛ ክፍያ እና በነዳጅ ወጪ ምክንያት መሆኑን ገልጸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና እየሰራ ይገኛል። ቢቢሲ አየር መንገዱ ከተለያዩ የአፍሪካ ሀገራት ጋር በሽርክና እንደሚሰራ እንዲሁም የበረራ መስመሮቹ ከፍተኛ ሆነው በእነዚህ መስመሮች ላይ የበረራ ዋጋው ከፍተኛ የሆነው ለምንድን ነው ሲል ለአቶ መስፍን ጥያቄ አቅርበዋል። አቶ መስፍን አስተናጋጅ አገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ የነዳጅ ዋጋ ከፍተኛ ነው ብለዋል። አክለውም በዚህ የተነሳ ከመካከለኛው ምስራቅ፣ አውሮፓና ኤሽያ ጋር ሲነጻጸር ከፍ ያለ መሆኑን በምክንያትነት ጠቅሰዋል። በሌሎች አካባቢዎች የማይደረገውና በአፍሪካ አየር መንገድ ላይ የሚጣለው ታክስም የቲኬት ዋጋ ማናሩን ተናግረዋል። አየር መንገዱ በባለፈው የበጀት ዓመት 7 ቢሊዮን ዶላር ገቢ ማግኘቱን አስታውቀዋል። ከ10 ዓመት በፊት ባወጣው እቅድ መሰረት በዘንድሮ በጀት ዓመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢውን 8 ቢሊዮን ዶላር እንደሚያደርስ ተገምቷል። በአውሮፕላኖችና በመዳረሻ አገራት ቁጥር ደግሞ በ2025 ግቡን ማሳካቱን ይፋ አድርገዋል። የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖችን ለመግዛት አዟል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረውን ቦይንግ 737 ማክስ 8 አውሮፕላን ተከስክሶ ሁሉም ተጓዦችና የበረራ ሠራተኞች ህይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት አጠናክሮ ቀጥሏል። ግንኙነቱ አውሮፕላኖችን ከመግዛት ያለፈ ነው የሚሉት አቶ መስፍን፣ ከእነዚህም መካከል አንዳንድ የአውሮፕላን አካላት በኢትዮጵያ ተመርተው ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸው ጭምር በመሆናቸው ግንኙነታችን በጣም ጠንካራ ነው ሲሉ መልሰዋል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን አንድ መቶ አዳዲስ አውሮፕላኖችን ማዘዙንም ድረገጹ ላይ ያስቀመጠውን መረጃ ተመልክተናል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ ሰባዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት አፍሪካን ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘት በቅቷል። አውሮፓ ውጪ በመመረጥ የካቶሊክ ቤተ ክርስቲያንን በመምራት የመጀመሪያው የሆኑት ሊቀ ጳጳስ ፍራንሲስ በ88 ዓመታቸው አርፈዋል። ከአንድ ቢሊዮን በላይ ተከታይ ያላትን ቤተ ክርስቲያን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲናውያን ቤተሰቦቻቸው ያወጡላቸው ስም ጆርጅ ማሪዮ ቤርጎሊዮ የሚል ነበረ። ስለ ጳጳሱ ብዙም የማያውቁት አንዳንድ እውነታዎችን እነሆ እንላችኋለን። ፖፕ ፍራንሲስ የምሽት ክለብ ጋርድ ነበሩ። ቤርጎሊዮ በአርጀንቲና ዋና ከተማ በቦነስ አይረስ ተወልደው ያደጉ ሲሆን የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ ማጠናቀቅ ነበረ። መለኮተ ዲግሪ አግኝተው ስነ ጽሁፍና ስነ ልቦና አስተምረዋል። በአውሮፓውያኑ 2010 በሰጡት ቃለ ምልልስ 13 ዓመት ሲሆናቸው ሥራ እንዲጀምሩ ያበረታቷቸው ስለነበረ በአንድ የሹራብ ፋብሪካ ውስጥ በጽዳት ሠራተኝነት እንዲቀጠሩ አድርጓቸዋል። እዚያም በኋላ ከጽዳት ስራው በተጨማሪ በምሽት ክበብ ውስጥ ጋርድ ወይም የጥበቃ ሰራተኛ ሆነው መስራታቸውን ሮም ውስጥ በሚገኝ አንድ ቤተ ክርስቲያን ውስጥ ሲናገሩ ብዙዎችን አስደንቀዋል። ፖፑ በተጨማሪም በአንድ የምግብ ማቀነባበሪያ ፋብሪካ ውስጥ ሰርተውም ነበረ። ፍራንሲስ የእግር ኳስ አፍቃሪ ነበሩ። ርዕሰ ሊቃነ ጳጳስ ፍራንሲስ በልጅነቱ የሚደግፉት የአካባቢያቸው የቦነስ አይረስ ቡድን የሆነው የሳን ሎሬንዞ ዳአልማግሮ የዕድሜ ልክ ደጋፊ ነበሩ። አውሮፓውያን 2014 ሳን ሎሬንዞ የኮፓ ሊበርታዶሬስን የተባለውን የደቡብ አሜሪካን የክለቦች እግር ኳስ ውድድር ላይ እጅግ የተከበረውን ዋንጫ ሲያሸንፍ፣ በክለቡ የ106 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛው ውጤት ነበር። ጳጳሱ ለክለቡ ያላቸው ድጋፍ ለድል አድራጊነቱ ምክንያት ሊሆን ይችላል ወይ ተብለው ለቀርበላቸው ጥያቄ በጣም ደስተኛ ነኝ፣ ግን አይደለም፣ ይህ ተአምር አይደለም ብለዋል። ቡድኑ በዚያው ዓመት የአርጀንቲናን ከፍተኛ ዲቪዚዮን አሸናፊ በመሆን የቡድኑ አባላት ከጀርባው ፍራንሲስኮ ካምፒዮን ወይም ሻምፒዮኑ ፍራንሲስ የሚል ጽሁፍ የሰፈረበት የቡድኑን ማሊያን ለጳጳሱ አበርክተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ በተጨማሪም ሊዮኔል ሜሲና ሟቹ ዲያጎ ማራዶናን ጨምሮ በርካታ የእግር ኳስ ተጫዋቾችን እንዲሁም ስዊድናዊው ኮከብ ተጫዋች ዝላቻን ኢብራሞቪችና ጣሊያናዊው ግብ ጠባቂ ዲያንሎጂ ቡፎን አግኝተዋቸዋል። የጳጳሱ ሕልፈት ይፋ ከሆነ በኋላ ለሰኞ ዕለት የታቀደው የነበሩ አራት የጣሊያን ከፍተኛ የእግር ኳስ ሊግ ሲሪያ ጨዋታዎችን ተሰርዘው ወደ ሌላ ጊዜ ተላልፈዋል። ፖፕ ፍራንሲስ ከሌሎች ጋር መጓዝን ይመርጣሉ። ርዕሰ ሊቃነ ጳጳስ ፍራንሲስ ለረጅም ጊዜ አገልግሎታቸውንና እንቅስቃሴያቸውን ቀላል በማድረግ ስነ ምግባራቸው ይታወቃሉ። በዚህም የመጓጓዣ ምርጫቸው ማሳያ ነው። ርዕሰ ሊቃነ ጳጳስ ሆነው ከተመረጡ በኋላ ወዲያውኑ ለጳጳስ የተዘጋጀውን ቅንጡ ሊሞዚን ከመጠቀም ይልቅ ከካርዲናሎቻቸው ጋር በአውቶቡስ ነበር የሚሄዱት። ርዕሰ ሊቃነ ጳጳስ ከመሆናቸው በፊት በቦነስ አይረስ በአስቸጋሪ የሕይወት ዘይቤያቸው ይታወቁ የነበሩ ሲሆን ካርዲናል እና ሊቀ ጳጳስ የሆኑትም እዚያው ናቸው። ፍራንሲስ በአውቶቡሶች እና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ሲሆን ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ ሳይሆን በመደበኛው የኢኮኖሚ ክፍል ውስጥ ቦታ ይዘው ነበር የሚሄዱት። በጵጵስና ዘመናቸውም የቅንጦት መኪናዎችን የማይጠቀሙት ፍራንሲስ ውድ ያልሆኑትን የጣሊያን ስሪያ ፎርድ ፎክስ ወይም በአውሮፓውያኑ 2015 አሜሪካን ሲጎበኙ ፊያት 500 ኤል ያሉ ሞዴሎችን በመምረጥ ይታወቃሉ። ብዙ ጊዜ በጉብኝቱ ወቅት ሰዎችን ሰላምታ ለመስጠት ፖፕ ሞባይል የተባለውን ግልጽ መኪና ይጠቀምም ነበር። ነገር ግን በእሳቸውና በተሰበሰቡ ምዕመናን መካከል ጥይት መከላከያ መስታወት ያላቸውን ተሽከርካሪዎች አይወዷቸውም። እንዲህ ያለውን ሁኔታ በሰርዲያ ጣሳ ውስጥ ያሉ ያህል እንዲሰማቸው እንደሚያደርግም ገልጸዋል። ቀልድ አዋቂ ነበሩ። ርዕሰ ሊቃነ ጳጳስ ፍራንሲስ በተገኙባቸው ስፍራዎች ሁሉ ቀልድና በሳቅ ይታወቃሉ። አውሮፓውያኑ 2024 ከ15 ሀገራት ተውጣጡ ጂሚ ፋሎን ክሪስ ሩፎክ እና ሆፒ ጎልድበርግን ጨምሮ ከአንድ መቶ በላይ ኮሜዲያንን በቫቲካን አስተናግደዋል። ከአርባ ለሚበልጡ ዓመታት በየቀኑ አቤቱ ጌታይ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበረ ለኮሜዲያኑ ተናግረዋል። ይህም በ16ኛው ክፍለ ዘመን በእንግሊዝ ንጉሥ ሄነሪ በስምንተኛው በአገር ክህደት የተገደለውና በኋላም በካቶሊክ ቤተ ክርስቲያን ቅዱስ ተብሎ የተሰየመው የቶማስ ሞር ጸሎት አካል ነበር። በወቅቱ ለኮሜዲያኑ የተሰበሰበው በርካታ ሀሳቦች ቢኖሩም ጸሎት እንዲህ ይላል ሊሉ ነበረ። በቀልድ ቀልድ እንዳገኝ በሕይወት ውስጥ ትንሽ ደስታን እንድገነዘብና ከሌሎች ጋር ለመካፈል እንድችል ጸጋውን ስጠኝ የሚል ጸሎትም አዘውትረው ይጸልዩ ነበረ። በተጨማሪም በእርግጥ በአምላክ ላይም መሳቅ ትችላላችሁ፣ ይህ ደግሞ ማዋረድ አይደለም በማለት ይህንንም የምዕመናንን ሃይማኖታዊ ስሜት ሳያስከፉ ማድረግ ይቻላል ብለዋል። ፖፕ ፍራንሲስ ከፍተኛ የማኅበራዊ ሚዲያ ተከታይም አፍርተዋል። ፖፕ ፍራንሲስ በ2018 ርዕሰ ሊቃነ ጳጳስ ፍራንሲስ በይነመረባቸው ወይም ኢንተርኔት የእግዚአብሔር ስጦታ ነው በማለት ገልጸውት ነገር ግን ታላቅ ኃላፊነትን እንደሚጠይቅም አሳስበዋል። እሳቸው በፊት የነበሩ ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ጳጳስ ትዊተርን አሁን ኤክስን የሚባለውን በአውሮፓውያኑ 2012 ከፍተዋል። ነገር ግን የተከታዮቻቸው ቁጥር ፍራንሲስ ጳጳስ በነበሩበት ጊዜ በከፍተኛ ደረጃ አድጓል። የጳጳሱ ኤክስን አካውንት በእንግሊዝኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቱጋልኛ፣ በፖላንድኛ፣ በፈረንሳይኛ፣ በጀርመንኛ፣ በአረብኛና ላቲን 9 ቋንቋዎች መልእክት የሚያጋራ ሲሆን በአጠቃላይ ከ60 ሚሊዮን በላይ ተከታዮች አሉት። የጳጳሱ ኢንስትግራም አካውንት 9.9 ሚሊዮን ተከታዮች ያሉ ሲሆን በቅርቡ አዳዲስ ቴክኖሎጂዎችን በመጠቀም የሰውን ግንኙነት እንደማይተካ የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ፖፕ ፍራንሲስ ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር። በመልእክታቸውም ክርስቶስ ተነስቷል፣ እነዚህ ቃላት የመኖራችንን አጠቃላይ ትርጉም ይይዛሉ፣ ምክንያቱም እኛ የተፈጠርነው ለሕይወት እንጂ ለሞት አይደለም ብለዋል። ሃማስና በእስራኤል መካከል አዲስ የተኩስ አቆም የድርድር ሀሳብ እንደቀረበ ምንጮች ገለጹ። በሐማስና በእስራኤል መካከል አዲስ የተኩስ አቆም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ገለጹ። ለጉዳዩ ቅርብ የሆኑ ፍልስጢማዊ ባለሥልጣን እንዳሉት የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ድርድር እያቀረቡ ነው ብለዋል። የተኩስ አቁሙ ከአምስት እስከ ሰባት ዓመታት የሚዘልቅ እንደሚሆን ምንጩ ገልጿል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጢማውያን ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡ ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልኡካን ወደ ካይሮ እንደሚሄዱ ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱን ለማፍረስ ሁለቱ ወገኖች አንዳቸው ሌላቸውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ ሞሐመድ ዳርዊሽ እና ተደራዳሪው ካሊል አልሀያ በካይሮ ለመደራደር እንደሚገኙም ተጠቁመዋል። ሐማስ የታጠቁትን መሳሪያ ፈቶ በምላሹ የስድስት ሳምንታት የተኩስ አቁም እንዲያደርግ እስራኤል ከሰሞኑ ያቀረበችው ሐሳብ በሐማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚያን ናታንያሁ ሐማስ ካልከሰመና ካልወደመ በስተቀር ታጋቾች በአጠቃላይ ካልተለቀቁም ጦርነቱ እንደማይቆም ተናግረዋል። ሐማስ በበኩሉ ጦርነቱን እስራኤል ስታቆም ታጋቾች እንደሚለቀቁ አስታውቀዋል። ሐማስ የጋዛን አስተዳደር ለፍልስጤም ባለሥልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለሥልጣናት ለቢቢሲ ገልጸዋል። ሀገራዊና ቀጠናዊ የጋዛ አስተዳደርን በዌስት ባንክ ላለፈው የፍልስጤም አመራር ሊያስረክቡ ዝግጁ መሆናቸውን ተናግረዋል። ኔታንያሁ ግን ጋዛ በፍልስጤም አስተዳደር ስር እንደማትሆን ተናግረዋል። ጋዛ ከአውሮፓውያኑ 2007 ጀምሮ በሐማስ ስር እየተዳደረች ትገኛለች። የቢቢሲ ምንጭ እንዳሉት አዲሱ ድርድር ስኬታማ ይሆናል ለማለት ጊዜው ገና ቢሆንም በዚህ ድርድር ሐማስ ባልተጠበቀ ሁኔታ አቋሙ መለሳለሱን ገልጸዋል። ሐማስ በመስከረም 26-2016 ዓ ም በእስራኤል ላይ በፈጸመው ድንገተኛ ጥቃት 1200 ሰዎችን ሲገድል እስራኤል ደግሞ ይህንን ተከትሎ በጋዛ እያካሄደችው ባለው መጠነ ሰፊ ወታደራዊ ዘመቻ ከ51 ሺህ በላይ ፍልስጤማውያንን መግደሏ ተገልጿል። ቢቢሲ፣ ሲኤንኤን፣ ፎክስ ኒውስ የዛሬ ወሬዎቻችን ምንጮቻችን ናቸው። ቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዘው በመተማመን ነው። ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ሆንላችሁ።